በጣም በጣም በጣም በጣም እናመሰግናለን፣ እናመሰግናለን። ማን ነው ባለዋሽንቱ? የት አለ? እስኪ ያስገቡት። ቴንኪው። እታች ሲገቡ እንደነዚህ አይነቱ ህፃኖች፣ ሸልሟቸው። የት አለ ባለዋሽንቱ? ባለዋሽንቱ፣ የት አለ? አንድ ቁጥር አሳይ። ባለዋሽንቱ፣ ባለዋሽንቱ ጌታቸው ባለ ዋሽንቱ የት አለ? ኤፍሬም ቴንኪው አመሰግናለሁ። ጌታቸው ባለዋሽንቱ፣ ኦኬ የለህም ማለት ነው። ባለዋሽንቱ ጌታቸው፣ ጌታቸው ባለዋሽንቱ ይቅርታ ኤፍሬም፣ ሊያስገባ አልቻለም። ምናልባት እንትን ኔትወርክን አስተካክለው። በላይ ደስታ፣ በላይ ሰላም ሰላም፣ ሰላም ሞጣ አንድ ደቂቃ አለ። እሺ፣ አይ እኔ የዛሬ መረጃ እኮ የለኝም ግን፣ ያው ሊቢያን ያለሁት በቃ እንድትረዳኝ ምናምን ፈልጋለሁኝ እና አንዳንድ ጽሁፎችን ምናምን ጽፋለሁኝ። መጽሐፍም ጽፍ ያለው ደህና ቦታ ከደረስኩ መጽሐፌንም ማሳተማሉ፣ አንዳንድ ጽሁፎችን አቀርባሉ። ያው ረጅም ጊዜ ሆኖኛል፣ አራት አመት በላይ ሆኖኛል። እና አሁን ላይ ደግሞ ያው ቤተሰብ ወደ ኋላ ተመለስ ነው ያሉኝ። አሁን ያለው ሁኔታ መክፈል እና አሁን ያለውን የብር መጠን አልቻሉም። ወደኋላም ብመለስ ብዙ ወጪ አድርጊያለሁኝ። የተወሰነ ነው የቀረኝ አራት መቶ ምናምን ነው እንጂ አያለኝ። ሌላው እና ይህን የሚረዳኝ የአማራ ልጆች ካሉ በጣም ጥሩ፣ በጣም ጥሩ። ይሄ በጣም በጣም የተማረ በጣም አይታችሁታል። የሚጽፋቸው ፖለቲካው በጣም አይለኛ የጎንደር አማራ ነው። ይህንን እህቶቼ በውስጥ መስመር ልታገኙት ፈልጋለሁ። እህቶቼ አንዳንድ ቁፎችን ላቅርብ። ያው ከፈቀድክልኝ ችግር የለውም መረዳት አለብህ፣ ሌላ ጊዜ ታቀርበዋለህ። ዞሮ ዞሮ ግን በላይ ደስታን ሂዱና ፔጁን ይዩት። በጣም የምታደንቁት ወጣት ነው የበጌምድር አማራ ነው። ሊቢያ ነው ያለው። አራት ዓመት አልፎ አምስተኛውን ይዟል። ሁላችሁም እንድትረዱት ትፈልጋለሁ። በተለይ የጎንደር አማራዎች አውሮፓ የገባችሁ ስቃዩን ታያውቃላችሁ። አሜሪካ በእግራችሁ የመጣችሁ የጎጃም አማራዎች፣ የወሎ ጎጃም ሸዋሳንን፣ ሁላችን እንደ አማራ ይህን ወጣት በላይ ደስታን የምትረዱት፣ እስኪ ሰባት ቁጥር አሳዩ። የምትረዱት ሰባት ቁጥር አሳዩ። መቶ መቶ ዶላር የምትረዱት አራት ሺህ ብር የምትከፍሉለት እንደ ጓደኞቹ ወደ ለንደን ወይም ወደ ጀርመን መሄድ አለበት። ይጠቅመናል፣ ብናስወጣው ይጠቅመናል፣ ይጠቅማቸዋል። ይሄ ሌላኛው ቴዎድሮስ ነው። እስኪ ሰባት ቁጥር አሳይ። ቴንኪ ጆኒ፣ ጆኒ በጀግና ነው። ጆኒ ሬን፣ በጣም አመሰግናለሁ። ሙባረክ ፒስ ኤንድ ላቭ። ሰባት ቁጥር ጋሚየ፣ በጣም ሰግናሉ። ጊቤ ማሜ፣ በጣም እናመሰግናለን። ሱሱ ሁሉም ይረዱሃል። ሄኖክ ፍላጎት አላቸው የመርዳት ስለዚህ በላይን ለረጅም ጊዜ ፖለቲካ ከኛ ጋር ከተከታተላችሁ ታውቁታላችሁ። ሌላው ይሄ በጣም ደስተኛ ነኝ። በጣም ነው። በጣም በጣም ጥሩ። እንዴት ነው? መብራት እየበራ ነው አዲሱ ግድብ አዎ በጣም ነው የሚበራ። ሁሉም ነገር ተስተካክሏል፣ ተስተካክሏል። እንዴት ነው ረቻ ወደዚህ አካባቢ ሊከበር ይችል ይሆን? ምናልባት አልባት ጫፍጫፉን ነው እንደዚህ አይታወቅም። በጣም ጥሩ በጣም ጥሩ ጨፋር ጭፈራ ትችያለሽ። በቃ ላንተ ምንም ቢሆን እኔ ዝም ብዬ ብወዛወዝልህ በጣም ነው ደስ የሚለኝ። በጣም ዝም ብዬ በጣም አድናቂ ነኝ የምርህን። የሆነ አልቅሽ ሁላ አውቃለሁ ሞጣን አገናኝ ምናምን ብዬ አውቃለሁ እኔ ለማግኘት ነው ልቅሶ። አዎ በጣም ዝም ብዬ የሳይክ በጣም ነው የምወድ ዝም ብሎ የምር መውደድ ታውቃለህ። በቃ አናቂ ነኝ በጣም አመሰግናለሁ፣ አመሰግናለሁ። እህታችን ይመችሽ። እና ጭፈራ ቢኖር ደግሞ እንደዚሁ ብጨፍርልክ ደስ ይለኛል። እስቲ ቆይ እናስ ጨፍራት ዘ ብሉቱዝ ዲቫይስ ኢዝ ሪዲ ቱ ፔር ፔርድ